ሰላም ተመልካቾች፣ ከዜናዎቹ ጋር ስቃይን ወደድኩት ነኝ። በዛሬው ዕለት በማዳም ቅመሞች ላይ ከፍተኛ የጉልበት ብዝበዛ መካሄዱ ተነገረ። በመጀመሪያው የረመዳን ቀን በተካሄደው የስራ ስምሪት ወገባችን ከጥቅም ውጭ ሆኗል፣ እግራችን በመቆም ብዛት አብጧል ያሉት ቅመሞቹ የኩላሊት መም ሊከሰት እንደሚችልም ስጋታቸውን ገልጸዋል። በተያዘ ዜና በዱላብ ውስጥ ይቀመጡ የነበሩ እቃዎች የጭፍጨፋ ሙከራ ተካሂዶብናል ሲሉ አቤቱታቸውን አሰምተዋል። አክለውም በአስቸኳይ የፕላስቲክ ኩባያና ሳህኖችን ህብረተሰቡ መጠቀም እንዳለበትም በአጽንኦት አሳስበዋል። በዛሬ እለት የተሰሩ ምግቦችን ስንመለከት ከሳምቡሳ እስከ በስቡሳ፣ ከሙገልገል እስከ ሙሰልሰል፣ ከመኮሮና እስከ ኮሮና፣ ከሃላዋ እስከ ጋህዋ የሚጠጉ ምግቦችን ብንሰራም ነገር ግን የተሰጠን ምግብ በቂ አደ አይደለም ሲሉ ቅሬታቸውን የማዳኑ ቅመሞች አክለው አስታውቋል። ለሰዓት የነበረ ሰላም ተመልካቾች፣ ከዕለቱ ዜናዎች ጋር ትትና ይበልጣል ነኝ። በልጆች ቤት የሚሰሩ ቅመሞች ፍትህ ለአእምሯችን ሲሉ ጩኸታቸውን አሰምተዋል። በየቀኑ ከልጆቹ ጋር የምናሳልፈው የመከራ ቀናት በርክተዋል ያሉት ቅመሞቹም አንድን ስራ ስንሰራ ሲያበላሹ ደጋግመን ከመስራታችን በተጨማሪም ባለቀሱ ቁጥር የማዳም ግልምጫ ማስመር ይሆናል። በዚህም አእምሯችን ሶስት መቶ ስልሳ ዲግሪ ዞረዋል ብለዋል። ምንም እንኳን የሚሰማንና የሚረዳን አካል ባይኖርም ለፈጣሪ ማመልከቻችንን አስገብተናለን ብለዋል። በዛሬው ዕለት ሶስት ብርጭቆችን በላዩ ላይ አስቀምጦ የነበረው ትሪ በቦታ አቀማመጥ ችግር ምክንያት በመውደቁ ሶስቱ ብርጭቆች እዛው ህይወታቸው ሲያልፍ በትሪው ላይ ደግሞ ከባድ የአካል ጉዳት አጋጥሞታል። እኛም ለተቀሩት ብርጭቆች መጽናናትን እንመኛለን። የዛሬው ፕሮግራማችን ይህንን ይመስል ነበር። ስለተከታተላችሁን እጅግ አድርገን እናመሰግናለን። ሀቢባ የማዳሜ ትመጣለች፣ ካልሆነ ማታኪሚ ከሆነ ቀጠሮ ሲጭኝ። ምን ገጠመሽ እስቲ ቆይ። መሲ ገስት አስገቢያት። አንድ ሚጽፉልሽ አንቺ ያስገቢ ተቆጣጠሪ። የላ ገጠመሽ ንገሪኝ። እኔ ልጁ ልጁ በጣም ነው መወደኝ፣ እኔ መወደው በጣም ወዶ አለው። ግን እሱ ቀን ቀን ነው የሚደውሎ፣ ማታ ማታ የት እንደሚሄድ አላቂም በቃ። እዚህ እኛ የእርዳታ ግሩፕ ምናምን አንሰራም። የፍቅር ታሪካቸው ነው የምታጫው።